ሀይሀይ እንዴት ናችሁ? ዩቲዩብ ቻናል ቤተሰቦች ደህና ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ክብሯት የዩቲዩብ ቻናል ቤተሰቦቻችን ዛሬ ለየትና ምርጥ በሆነ ፕራንክ የምትቻለው፣ ከሁሉም በፊት ግን ሁሉም ለክርስትና እምነት ተከታዮች ማለትም በድንግል ማርያም ልደትና አማላጅነት የምታምኑ እንኳን ለድንግል ማርያም የልደት በዓል በሰላም አደረሳችሁ ላለውኝ እናታችን ድንግል ማርያም በፍጥራና እንደምት የተመሰገነች ትሁን እያልኩኝ ዛሬ ማሬ ምክንያት በማድረግ ሰፈር ውስጥ እንደዚህ ብሎክ ላይ የጋራ ፕሮግራም ምናምን ተዘጋጅተዋል እና እሷም ሴት እንደመሆኗ መጠን ስራዎች ይበዛሉ እና በጋራ ፕሮግራም ስራዎችን ለመስራት ምናምን ነገር ተጠራርተዋል እና ውጭ ነች። እና ሁ ልጠራት አስቤያለሁ። ቤት ውስጥ እያዘጋጀን ነበረ እንደምትል ስኒ ምናምን ይታያቸዋል። ስኒ ምናምን ነበር ይና ቋርጣ ምናምን ሄዳለች እኔ ግን በዚህ አልተናደድኩም። ደስተኛ ነኝ፣ ችግር የለውም በጋራ ነው የምታለፈው። እንደዚህ አይነት በዓል የደስታ የፍቅር በዓል ስለሆነ የመተሳሰብ የአንድነት በዓል ስለሆነ በጋራ ወጥተን የምናከብረው በዓል ነው በጣም ደስተኛ ነኝ። በዚህ በግል ከማሳለፍ ግን እኔ አሪፍ ብራንክ አዘጋጅቻለሁ። አሁን እጠራታለሁ። በቃ ጠራትና በቃ የዋጎ ምናምን መስዬ በቃ ጉጉት ምናምን ይሄ የኔ ፍቅር የድሮ ሚስቴ የድሮ ፍቅረኛ በዛ እዛኛው ብሎግ ጋር ስትወጣ ያዩአትኝ። እዛኛው ብሎግ ጋር ምን ልሰራ ነው ምናምን፣ ሜክሲኮ እዛኛው ብሎክ መጣ ወይኔ ምናምን ምናምን በደስታ ስትበይ ብዬ ምናምን። አዎ ወይኔ ምንድን ነው የሚባለው ስትበይ ስስት ብዬ ምናምን ነገር ፕራንክ አረጋታለሁ፣ በቃ አላታለሁ። ሪአክሽኗ ምን ሊሆን ይችላል አላውቅም። የሆነ ነገር እንዳይሰማት ግን ዲስ ሪስፔክት አላረጋትም፣ እጠነቅቃለሁ። ሪስፔክት በተሞላ መንገድ ነው ማዋራት። በቪዲዮዎቻችን ደስተኛ እንደምትዝናኑ በጣም እርግጠኛ ነኝ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ሁሉም ለክርስትና እምነት ተከታዮች እንኳን አደረሳችሁ፣ እንኳን አብሮ አደረሰን ብያለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰባችን እየሆናችሁ ናችሁ ይሄ ቪዲዮ ታተርፉበታላችሁ። እስከ መጨረሻው ድረስ ይሁት። ወደ ቪዲዮ ሄዳለሁ። ተከታ ሩጬ ሂጄ ጠርቻታለሁ። አሁን ስትመጣ በዚህ ጋር ትክዝ ስርስ ብዬ ነው የምጠብቃት። ልክ እሷ እርግጠኛ ነ ምንነነ ምናምን ብላ መጠየቁ አይቀርም። የዛኔ እኔ ፕራንኬን እጀምራለሁ። እስከ መጨረሻው ድረስ ተከታተሉኝ። ስትመጣ ፕለይለዋለሁ እንደገና ምን ሆነሽ ነው? ወይኔ ና ና ነው ፊት እናበላሽ። ይቅርታ ጠፋች። ምን ሆነህ ነው እንደዚያ? እኮ ሁሉም ነገር ተዘጋጅቶ በቃ ስጋው፣ ሁሉም ነገር ጠላው፣ ቢራው፣ ሁሉም ነገር ተዘጋጅቶ እኮ እየጠበቁት ነው አንተ እኮ ስትሄድ በቃ መብረቅ እንደተመታባቸው በቃ ጸጥ ጸጥ ጸጥ ብሎ ቁዝም ቁዝም ብሎ ቁጭ አሉ። ሁሉም ለራሱ ለራሱ ደስታ ነው። አንቺ እኮ ከሌለሽ በቃ ድምቀቱ ምናምን ድባቡ የለም በቃ ጸጥ እንደተመታ። ኧረ ጥሪው ምንድነው? ጨዋታው ቀዘቀዘ በቃ ለቅሶ ቤት መሰላሉ እንዴ! ኧረ ደብርህ

እዛ ኮሪደር ላይ እዛ ፊትለፊት ያለው ፎንት ላይ ስትወጣ፣ እዩዋት። እንዴ ምን ማለት ነው? ከዛ ደንግጬ እኮ ነው፣ እየሮጥኩ ነው። አረ እቺ ለጃፋል ግን፣ ማስታወቂያ ለጥፋ። በቃ አድራሻ ምናምን እያፈላለገች ነው ያሽፍ ካለለም፣ አታሽፍ። አረ ወይኔ፣ እኔ በል በቃ፣ ተይዟል እንዴ? እንዴት? እንዴ አላወቀችም መያዝ፣ አታሽፊ አረ ከምሬኩን እኮ መያዝህን አላወቀችው አላወቀችም። ምንድን ነው አልገባኝም። እኔን ብላ መጣች። ኮራልኩሽም። ወይኔ ከዚህ በኋላ እዛ ብሎክ ነው። ከዛ ደነገጥኩ። በቃ እኔ እኮ ጥዬሽ ባል መጣ ምናምን እኮ ደስ ይለኛል። በቃ አልቻልኩም፣ ደነገጥኩ ምናምን በቃ ወደ ውስጥ በቃ ሰው ተመሳስሎብህ ይሆናል። ሲጀመር ሰላቱን ትችላለች። ያው አንዳንዴ እኮ ሰው ሰው ይመሳሰላል። በቃ እሷ ነች። እኔ ትጥፋኝ እንዴ? እንዴት ትጠፋኛለች? እሷ ነች። እና ታዲያ ምንድን ምንድነው? ማለት የሚያስቆዝም ነው እንዴ? በቃ ከያት ኖርማል እኮ ነው። የትን ቦታ አንድ ሰው በቃ ልትመጣ ትችላለች። ይችላል እንዴ? ታወቃት ማለቴ እንዴት እሷ ናት ብለ ልትደመድም ቻልክ? ደማካታለው እንደ ድሮ ማለት ነው። ሂል ጫማ አርጋለች፣ ሚኒ ለብሳለች፣ ከላይ ቦዲ አርጋ፣ ሳፒስቲክ ተሰርታ ፀጉሯን በቃ እንደዚህ አሲዛ እንደዚህ በቃ እንደዚህ ቋቅሽ ሽሽያች ደረጃው ስትጠይዋት ወኛ ሲጀመር ስትሄድም ቆመ ስታይልኝ ነበር ማለት ነው። ከድሮ ሁሉ በቃ ሰይጣን አላማው ኤክሶቻችንን ማሳመር ነው መሰል ጨምሯል። ሚስቶቻችንን ኤክሶቻችንን እያሳመረ አምሮባታል በቃ። ማለት ደነገጥኩ። በቃ የተሰማኝ ስሜት ግን አንቺ ከገባሽ እየቀለድኩ ነው የመሰለሽ ድሮ ፍቅረኛ ደረጃ ስጦታ ሰፈር ውስጥ አየኋት። በቃ እኔ ግራ ገብቶኛል፣ ውስጤን የሚሰማኝ ነገር ኖርማል አይደለም። እና ታድያ አሁን እሺ፣ ምን እኮ መጣች ነው ወይስ የገባችሁበት አብረን ሄደን እንፈልጋት፣ ምንድነው ያልከኛለሁ? እንደ እንደ አንቺ እንደ ሶስተኛ ላይ ያለው ልጅ ወንድ ላጤ ማለት እንዴ? እዛ ሁሉስ ገበያዋት ጭራሽ ተከታትለም የገባችሁበትን አይተሃል እንዴ? ትገባለች። ወንድ ላጤ ጋር ትግባ፣ ጓደኛዋ ጋር ትግባ፣ አንተ ፈለጋትም ታምጣ። ትገባለች እንዴት? ወንድ ላጤ ቤት ትገባለች? ኦ አሁን በቃ ሌላ ነገር ውስጧ ትክተተኝ እንዴ? ምንድን ነው እንደዚህ የሚያደሳስትህ? ሌላ ሌላ ዓለም ውስጥ እኮ ነው። ሌላ ነገር ወንድ ላጤ ቤት እና እኔ ምን አውቃለሁ፣ እንደ የፈለገችበት ትግባ። እኔ ምን አገባኝ ሲጀምር፣ ለእኔ ለምንድን ነው ስለ እሷ የምታወራኝ? ኧረ ጉድ ከላት። እንዴት ትገባለች ወንድ ላጤ ቤት? አንዴ መብታ ነው ሲጀመር፣ የትም ብትገባ ምን ቸገረ አንተ። ሲጀመር የትም ትግባ አንተ ምን አገባ? ለምን የፈለገችበት አትገባ? ጓደኛዋ ጋር ትምጣ ወይ ቤተሰብ ሰብ ይኖራት እዚህ ሰፈር የማታውቀው ነገር እኔ ግዴታ ሲጀመር ምንድነው የሚያቆኖት ነው እንዴ ትገባች? እሱ ቤት ነው እንዴ ወይስ በፊት የበፊት ስሜት ተቀሰቀሰብህ? አሁን ያረብነት በእናታ እንዴት ገባች እኔማ ጋር ነገር የለም በቃ ለምን ገባች ሄድና አጣራ እንግዲህ እደውልላታለሁ በእግዚአብሔር ጭራሽ ስለ እኔ ስሜት አትጨነቅማ እሱ የት ገባች ብታያት ስ እሱ ለምን ለእኔ ነገርከኝ ምን አገባኝ እኔ ስለ እሷ ሲጀመር ህይወት ጀምራል ኑሮ ጀምራል እንኳን ወይስ አፋልጉኝ ብላ አንተ ቤታ አንኳክታ መጣች ምን አገባክ ስለ እሷ ስለኔ ስሜት አትጨነቅም። በቃ ስለኔ ስሜት ኬር የለህማ። ምንም ነገር አይሰማህም። የሚሰማት ነገር ምንም ምንም ነው ላንተ። እኔ የሚሰማኝ ነገር አረባ ፍቅር እንደዛ እኮ አይደለም። ምን ሲጀመር በቃ ከዚህ በኋላ እኔ ድግስ ምንም አልሄድም። ሂድና እዛ ቆይ ቆይ። እዚህ የሚያደርስ ነገር የለም፣ እዚህ የሚያደርስ ነገር የለም። ኧረ እባክህ እንዴ! አንተ ስለኔ ስሜት ሳትጨነቅ ጭራሽ አየኋት ብለህ ዕቃ ውጡ፣ ያዙ፣ ይልቀቁኝ ምናምን ኡ እንዴ

በቃ ፕራንክ እንዴት ምታዩ ስሜታዊ ትሆነሻል አላስብኩኝም። እኔ እንዴት ስሜታዊ ትሆኛለሽ ብዬ አላስብኩኝም ነበር። ዩቲዩብ ቻናል ቤተሰቦቻችን እንግዲህ እንዳያችሁት ነው፣ ስሜታዊ ሆናለች። እንዴት አገኝሽ? አይ አሪፍ ነው፣ ተሳክቶላል። ጎበዝ ነው። የሆነ በጣም እንደዚህ ብለህ ስሜቴ እንደዚህ እንትን እስከሚል መናገር አልነበረብህም? በጣም ኮይ ተናደርኩት እኔ። አይ ቪዲዮ ስጀምሩ በመጀመሪያ ላይክ ማድረግ እንዳትረሱ፣ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት። ያው ገና ቪዲዮአችንን መክፈት ስጀምሩ ላይክ ማድረግ እንዳትረሱ። አሁን እንትን እያደረግናችሁ ነው፣ ማስገደድ ጀምረናል። ምክንያቱም በፍቅር አድርጉ ስንላችሁ እየተባበራችሁ አይደለምና፣ ይሄን ቪዲዮ ገና ስጀምሩ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። በጣም ተሳክቶለታል። በጣም ተናድጃለሁ። ምክንያቱም ወደ ሙዴ መምጣት አለብኝ። ፕሮግራም አለን፣ ሞቅ ደመቅ። እኔ ባሌን ይዤ ለመሄድ ነው እንጂ የመጣሁት በኤክሱ ለመናደድ አይደለም። ሆን አልነበረም። ያው ዞሮ ዞሮ ግን እኔ እና እሷ ተግባብተናል። ዞሮ ዞሮ ይሁን እስኪ ብለናል። ሁሉ ውስጡን ለቄስ ላይክ